ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ አበሻዊቱ ቤተሰብ ተመልካቾች ሰላማችሁ ብዛልኝ። ሰላም እንደምን አላችሁ እንደምን ቆያችሁ? ሰላማችሁ በያላችሁበት በያለም ዳርቻ ብዙ ትርፍ በልልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አብራችሁ እስከ መጨረሻ ተከታተሉኝ። እንግዲህ ያው ሰሞኑ ጠፍቼባችኋለሁ። በውስጥም የምጠይቁኝ ለምን ጠፋሽ ለምትሉኝ፣ ለተጨናነቃችሁ ላሰባችሁልኝ እጅግ አርጌ አመሰግናለሁ ትንሽ አማሚ ብሎ ነው። እንግዲህ ድምፅ እንጎርናና ብሏል፣ እንደ ጉንፋን ነገር እንግዲህ ጸልዩልኝ። በጸሎታችሁ አስቡ ክርስቲያን በጸሎት ሙስሊምን በዱዓ አስቡኝ። እና ዛሬ እንግዲህ አብራችሁን እስከ መጨረሻ ተከታተሉኝ ማለት ነው። እንግዲህ ሰሞኑ በጣም ብዙ ነገር እየሰማን ብዙ ነገር እያየን ነው ሚዲያ ላይ የምር ብቻ ኮፒ እየተደራረጉ ይሁን ከአንዱ አንዱ አንዱ በቃ ማለት ይመስለኛል የሆነ ወቅት አላቸው ዩቱበሮች ወቅት አላቸው መሰለኝ። ራሳቸውም የምነሳባቸው ወቅት አላቸው መሰለኝ እና ያው እንደምናውቀው ብዙ ተምሴልት ናቸው ለብዙ ነገር ለሌሎቻቸውም አስተማሪ ጥሩ ትዳር ከነሱ ብዙ ነገር እንማራለን የምንላቸው ዩቱበሮች እየተባሉና እየተፋጁ እየተለያዩ ይገኛሉ። ፋሽን አድርጎታል እንግዲህ በቃ በአጠቃላይ በፀብ ታጥለቅልቋል ሚዲያው በሙሉ ማለት ነው፣ ዩቱብ በተለይ እንደምናውቀው እንግዲህ አንደኛ በአንደኛ በአብርሽ ይጀምራል። ቀጣይ ደግሞ ናሂና ውቤ፣ ቀጣይ ደግሞ እንት ሳሚ እንድ እሙ እነሱ ያው ታቋቸዋላችሁ፣ የማታውቋቸው የላችሁም። ናሂና ውቤንም በምን ስራ እንደሚመጡ ታቋቸው አላችሁ። እንዲሁም እሙና ሳሚ በጣም የሳቅ ምንጭ ናቸው። የመዳን ቅመሞችን ፈታዘና የሚያደርጓቸው የምር ከዋነኛ አንደኛ እኔ ነኝ በፊት ብዙ አልከታተላቸውም በጣም ወዳቸው። ያው እነሱ አሁን ቀልድ ነው ብዬ ነው ማስበው። ግን ይሁን እንጂ ሻንጣ ይዞ እስከ መውጣት ፋሽን ሆኖባቸዋል። ያ እንደዛ አይነት ነገር ይዘው በመምጣት ማለት ነውና፣ በመጀመሪያ መናገር የምፈልገው ስለና ብርሽ ነው። ስለና ሩሽ ሩታ ማለት ነው። አንድ ነገር ልንገራችሁ፣ በህይወታችሁ ላይ አንዳንዴ ትዳር ስትገባ ስትገቡ ከመግባታችሁም በፊት ችግር እንደሚገጥማችሁ ፈተና እንደሚገጥማችሁ ትዳር ውስጥ ብዙ ፈተና እንዳለውም አስባችሁ። እንደውም ካስታወሳችሁ የሩታ እናት ተናግሮ ነበር፣ ትዳር ቀልድ አይደለም፣ ትዳር ጨውታ አይደለም፣ ትዳር እንደፈለጉ ገብቶ የሚወጡበት አይደለም፣ ትዳር እንደ ልብስ አስገብቶ የሚያወልቁበት አይደለም ብሎ ተናግሮ ነበር። ለማስታወስ አይደል? ባለፈው ፖስት ችላችሁ ነበር እና ሩታ የተሳሳተችው ስህተት እኔ ሴት ልጅ ናት ሴት ልጅ ላይ አዎ፣ እሷ ሁሉ ነገር ላይ ስህተተኛ ናት እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተፈጥሮ አንድ ስቴፕ ላይ ከደረሰች ሆኖም ቀርቶ በዛ ላይ እርግዝና አለባት። ውሸትም ይሁን እውነትም ሁን የምናውቀው ነገር የለም። ነገ ደግሞ እርግዝና የጨናገፈብኝ ብላ ትመጣለች። እርግጠኛ ነኝ። ታያቸው አላቸው ውሸት ነው የሚሰሩብን ማለት ነው። እና እና ሩታ አብርሽን በዚህ መልኩ አልጠበቅኳቸውም። እንደውም ያንም ስጋቡ ብለናቸው ነበር፣ ከሰው አይነ ያውጣቸው። የሚሆኑትም ነገር ጥሩ አልነበረም። ይሁኝም አብዝቶ ነበር። በጾም ላይ በህመማት ላይ በተደጋጋሚ ተናግረናል። በማይ ሆነው ሰዓት ላይ ትዳር ሲመሰርቱም ጥሩ አልነበረም። ብዙ ከበቤተ ክርስቲያን ቢጋቡ በቁርባንም በተክሊልም በሚገባቸው እምነትም ሃይማኖት ይኖራቸው አይኖራቸው አይዶ ነው በሚያምኑት በራሳቸው የቻሉ ሃይማኖት ይኖራቸዋል፣ እርግጠኛ ነኝ። ክርስቲያንም በማይወክል መልኩ ሰው እያለቀሰ በጸሎት በጾም በሚጸናበት ሰዓት እነሱ ግን በሌላ ነገር እንትን እያሉ እየተላላጡ ራቁታቸውን በመሄድ የነበሩ ጥንዶች ናቸውና ግን ሩታን በዛ ባልጠበቅናት መንገድ በእንደዚህ መልኩ አልጠበቅናቸውም ነበር። እኔ እንደውም የጠበቅኳቸው አብሪሽ፣ ከብዙ ወጣ ውረድ በኋላ ብዙ ነገር ብዙ ስቴፖችን አልፈዋልና ከብዙ ችግር በኋላ ከብዙ ፈተናዎች ከብዙ ቻሌንጆች በኋላ እዚህ በመድረሱ የተነሳ በቤተ ክርስቲያን ፈጣሪን እያመሰገነ የምርነው በዝማሪ በምን በበቃ በጸሎት እንደሚያገባ ነበር ያሰብኩት ግን አልሆነም። ይሁን እንጂ ሰው ሆኖ ስህተት፣ ብረት ሆኖ ዝገት አይጠፋምና ሁላችንም ስህተኞች ነን። ሰው ነንና ሲኖረን ሲዳላን አናውቅም ናደርገውን ከኔም ጭምር ነው። ያ ደግሞ ለምን ሆነ አንልም ይሁን ይሄም ይሁን። ግን ምንድን ነው ማለት የፈለኩት ሩታ ትልቁት ስህተት የሰራችበት ምንድን ነው? አንድ ሴት ልጅ ወደ ትዳር ዓለም ስትገባ ሆን ብላ ማሰብ አለባት። ምናልባት ትዳር ስትገቡ መጀመሪያ እንደነበረ ሆኖ ላይገኝ ላይታያችሁ ይችላል። እነዛም ነገሮች ሴት ልጅ ብልሃተኛ ናት፣ በትግስት፣ በሰላም ለማለፍ መሞከር መቻል አለባት። ባሏን በፍትትና በቃ ሴት ልጅ ብልሃተኛ ናት የሚባለው ለዚህም ነው። ትዳር ውስጥ ስትገቡ፣ ፍቅር ውስጥ እንደም ስትኖሩ፣ የራሱ ጉዳይ እንደፈለጋችሁም ትሆናላችሁ። ከመረጣችሁበት ትኖሩበታላችሁ፣ ከወደዳችሁበት ትኖሩበታላችሁ፣ ካልወደዳችሁበት የራሱ ጉዳይ ብላችሁ የምትተውት ነገር ነው። አትገደዱም። ነገር ግን ደግሞ ትዳር የሚባል ነገር ሴት ልጅ እንደውም እውነት ልንገራችሁ አንድ ትዳር ውስጥና እንደዚህ ልጅ ውስጥ ከገባች ምንድ ነው እድሏም እንደ መጀመሪያ ላይሆን ይችላል፣ ላይቀናም ይችላል፣ ላይሳካም ይችላል። ሴት ልጅ ትሰበራለች ቶሎ። ሴት ልጅ እድሏም ትንሽ ወረድ ያለ ነው የሚሆነው፣ እንደውም እንደ በፊት ስንግል እንደነበራችሁ ላይሆን፣ እንደጠበቃችሁ ላይሆን ይችላል። በተለይ ደግሞ ልጅ ልጅ ተሸክማችሁ ልጅ በሕይወታችሁ ላይ ከኖረ ያው እንደዚህ እያልኩኝ እንደፈለጋችሁ እየተረግጣችሁ ኑሩ አይደለም። ግን ሩታን የናይል ትዳር ትቶ፣ ቲቶስ መሄድ ፈቶስ፣ ከመሄድ ተለይቶስ፣ ከመሄድ የሚያደርስ አንዳች አንዳችም ነገር የለም። ባይዘዌ ሰዎች በሚዲያ ላይ ዩኒየም ምሉት ሁሉ ደስተኛ ሆኖ ሳቅ በሳቅ የሚሆኑ ደስተኛ ሆኖ ምኖሩ አይደለም። በውስጣቸው ብዙ ሽክምን ብዙ ነገሮች፣ ምን አልባት ከካሜራ ባስተጀርባ ምታሳለፋቸው ስቃዮች ሊኖር ይችላል። ሆኖም ሳለ ይሁን እንጂ ትዳር ውስጥ ፈተናም እንዳለ ችግርም እንዳለ ብዙ ነገሮች በሚዲያ ላይ ብዙ ነገሮች ስንቋሸሹ ብዙ የምር የምር እነዚህ ጥንዶች እንደውም በጣም ገራሚ ጥንዶች ነበሩ። ያ ሁሉ ቻሌንጆችን አልፈውበት በስተመጨረሻ አብርሽ እንዳለውም ሩታ በጣም ለእኔ ራሱ በጣም እያናደደችኝ ያለችው ምንድን ነው ሩታናት ወይስ ሌላ ሰው ነው እስከምባል ተቀየረች። በጣም ማለት ነው ተበላሸች። ከሌሎች ሰዎች ምክር እየሰማችሁን አላውቅም። እንደ በፊት አይደለችም። ስለ እውነታ ማለት ነው እንደው ሚዲያ ላይ ራሱ ካያችዋት ማለት ነው፣ በጣም ለተመልካች ክብር ነበራት። በቃ ማለት ክብር የነበራትን ክብር አሁን ላይ የላት ማለት ነው። እና ውዶቼ ይሄን ይሄን ራሱ ማስገንዘብ አለባቸው። እዚህ ውስጥ ደሞ እናንተ ኮሜንታተሮች ማለት ነው አሽቃባጭ ሽልጥልጥ ናቸው የማቤቴን ነው ማለት ነው ራሳቸው ህይወት ሳትኖሩበት የራሷ እያረረ የሰውን ታማስላለች አሉ እናንተ እውነት አታውሩም። እውነት የላችሁም። አሽቃባጭ ናችሁ። ለምን እንደምታሽቃብጡ እኮ ነው እኔ፣ ተከፍሎላችሁ ነው? አልገባኝም። ትዳር ትታ ስለሄደች ቤቷን ለቃ ስለሄደች ባለቤቷ ያልፈቀደውን ነገር የልጁ አባት ነው መወሰን። ይሆናል አይሆንም ማለትም ይችላል ፍቺ አለመፈጸምም ይችላል እኩል መብት አለው። ስለዚህ ልጁ ነው የተሸከመችው። በማጸኖ ላይ እርግዝና አለባት። ታዲያ እርግዝና አለባት ሴት በዚህ ጻት ትሪት ልትደረግ ይገባል። ከባሏ በላይ ማን ትሪት አረግላታል? ከባሏ በላይ የሷን ስሜት ማን ይጠብቅላታል? የሷን ሴፍቲ ማን ይጠብቅላታል? እናንተ የሷን ፓምፐርሷን ሄዳችሁ ልታጥቡላት ነው? የህፃኗን እናንተ ፓምፐርስ ልትገዙላት ነው? አሽቃባጩ ለዝምብል ዝምብላችሁ አትሽቃብጡ። ጀግና ሩታ ጀግና፣ የኛ ጀግና ሴት እንዲ እንዲ ምናምን የምትሉ ሴቶች ማለት ነው እግዚአብሔርን ነው ምላችሁ። እናንተ ነገ በህይወታችሁ ላይ ብዙ ፈተና ነው የሚገጥማችሁ። ለምን ለእውነታ የማትቆሙ ናችሁ? ትዳር የምታፋቱ የምታባሉ፣ እናንተ የምታፋቱም እናንተ በእውነት ነው ምላችሁ። እንደ እናንተ ቡዳ የለም፣ ቡዳ ናችሁ እናንተ። በነገራችን ላይ እዚህ ውስጥ ጻዲቅ ጻዲቅ መስሏችሁ በጣም እውነተኛ ጨዋ የሆናችሁ ኮመንት ስርስር ስር እየተሽለጠለጣችሁ ከኮመንት ስር ኮመንታተሮች ማለት ነው የምታስመስሉ ኮመንታተሮች ይረፉ። እረፉ የሰው ትዳር አታበላሹ። ሰው ትዳር ትዳርን የሚያፋታ ሰው ህይወቱ ያጠረ ነው። እግዚአብሔር የማይወዱ ነገር ነው። ብትችሉ አስታረቋቸው፣ ባትችሉ እራቋቸው። እናንተ ክፉ ናችሁ። የምረን ነው እንደዚህ ልክ ልክ ትክክለኛ ስናገሯችሁ ደግሞ እናንተ አትወዱም። ምንድን ነው እንደዚህ? አንቺ እንደዚህ አንቺ እንደዚህ ብሽቃንችል፣ በጣም ብዙ ብዙ ነገር ነው የምትሉ ማለት ነው ለምትሉ ነገር ጉዳይም አይደለም ግን እናንተ ስለ ራሳችሁ መጀመሪያ የራሳችሁ እያረረ የሰው አታማስሉ የሰው ትዳር አታፋቱ ህይወታችሁን ኑሩበት ምክንያቱም የራሳችሁ እያረረ የሰው ታማስሉታላችሁ ለምን ምክንያቱም እናንተ ይሄ ትዳር ነው ቀልድ አይደለም ትዳር ብትችሉ ተታርቃችሁ ኑሩ ባትችሉ ደግሞ ከህይወታችሁ መውጣት ትችላላችሁ እንጂ ሩተ ጀግናነሽ ጀግናነሽ ትዳር ትታ ስለወጣችና ትዳሯን በትና ስለወጣች እናንተ ደስተኛ ስለሆናችሁ፣ በጣም አሳፋሪ ናችሁ። የምሬን ነው ምላችሁ፣ በጣም አሳፋሪ ናችሁ። ስለዚህ ማለት የምፈልገው ሩታ፣ ቀልብሽን ወደ ራስሽ መልሽ። ምናልባት ኮመንት ላይ ጀግና ጀግና እያሉሽ ያሉት አሽቃባጮች ናቸው፣ አስመሳዮች ናቸው፣ ውሸታሞች ናቸው፣ የሰው ደስታ የማይወዱ ናቸው። ተጠንቅቅሽ፣ ራስሽን እውነት ብልሃተኛ ሴት ሁኚ አንደኛ የልጅ አባት የልጅሽ አባት ነው። የትዳር እንደዚህ በትንሽ እቃ ይዘሽ እሱ ያልፈቀደልሽን ውጭ ያላለሽን ከቤቴ ቤትሽን ጥለሽ መውጣት አልነበረብሽም። ትልቁ ስህተት ሰርተሽበታል። ነገ ትቆጭበታለሽ። ሴት ልጅ ነሽ አውቃለሁ። ብዙ በደሎች ልኖር ይችላል ብዙ ችግሮች ልኖር ይችላል ልፈጠር ይችላል ግን እና ይል ትዳር ፈተሽ እስከመሄድ የሚያደርስበት አንዳችም ነገር የለም። ሌሎቻችሁ ደግሞ እዚህ ውስጥ እነን አይንም እናንትናንም እያያችኋችሁ ነው። በእነሱም ይመጣበት አለው። በጣም እውነት እኔ ምን እንደምል አላውቅም። በጣም ገራሚ ነው እና ዩቱበሮች ብቻ ሊሆን ልምድ አላቸው። ኮፒ እየተደራረጋችሁ እንትን ከአንዳችሁ አንዳችሁ ረበስማም ይሄ የመለየት መንፈስ ወጋው ወጋ የምር የሰው መለየት የሰው ደስታ የሚያስደስታቸው የሰው ደስታ ስለሚያስ ደስተኝ ነው። ሰው ስለያይ ደስ አይለኝም። ተደስቶ ተፋቅሮ ስኖር ደስ ይለኛል። ብዙ ጊዜም በሩታ ዙሪያ ላይ የምናገረው ሩታን ጣልቻት አይደለም፣ ግን ትዳር ላይ ማድረግ የሌለባት ነገሮችን ነው። ነገ እኔም እኮ ሴት ነኝ። ይደርስበታል እኮ ነገ እኔም ትዳር ላይ ይኖራሉ እኮ ግን ነገ ይሄ ነገር እንዳይደርስብኝ፣ ይሄ ነገር ተባርቼ ሰላም የሚባል ነገር አለና ነገ ለነገ ነግለ በኔ ብላችሁ ማሰብ ይጠበቅባችኋል ይኖርባችኋል። ስላሽቃበጣችሁ ትዳር ስላፋታችሁ መልካም ነገር ሊሆንላችሁ አይችልም። ጥሩ ስላወራችሁ መልካም ነገር ብቻ ውጪ። ጎበዝ፣ ጀግና፣ በርጅ ለምትሉት ግን ለምትሏት ግን የምሬን ነው የምላችሁ፣ እያንዳንዱ ቤታችሁ ይገባል። ይሄ ግፍ ማለት ነው አታውቁምና፣ ስለዚህ ለሩታን በማሰብ የተነሳ ነው። ሩታ ተይ የሚላት ምን ነው? እየተረገጠች እየተመታች ምትኖር ሴት የለችም ወይ? እየተሰደበች ምትኖር ሴት የለችም ወይ? ሩታ ምን ጎደለባት? ምን አነሰባት? እንደውም ከበፊቱ የተሻለ ህይወት የምትኖርበት ህይወት ነው። ዝንጥ ፋፎሽ ብላ ነው እየኖረች አለችው። ምን አጎደለባት? ምን አደረገ? የምትፈልገው ሁሉ አገር ወስዶ አዝናንቷት፣ የምትፈልገው መንገድ በምትፈልገው በሚሆነው መንገድ አኮራት እንጂ ሽማግሌ በሚገባ ላከላት። ምን አደረገ? ለእሷ ሁሉ የምትፈልገው ሁሉ ሊፍላጎቷ ነው ያማለላት እና ስለዚህ ይንን ሰው እንደዚህ ክደሹ ይጂ እንደዚህ አድርግ ማለቱ ጥሩ አይደለም። እውነቴን ነው ምላችሁ፣ በጣም አሳዝናችሁኛል። እናንተ ነግ በእኔ ብላችሁ ማታስቡ እውር የሆናችሁ ኮመንታተሮች ዝም ብላችሁ ከኮመንት ስርስር እየተሽለጠለጣችሁ የምትሄዱ እኔ አላሽቃብጥም። የሚያሽቃብጥም ሰው አልወድም። እኔ ለመሳደብም ለመናገርም አይደለም ግን ትዳር የምታፋቱ እናንተ ነገ በህይወታችሁ ይሄ ይደርስባችኋል። ጥሩ ነገር ካስቀመጣችሁ ጥሩ ጥሩ ነገር ነው የሚጠብቃችሁ። ክፉ ነገር ደግሞ ከሰው የዘራውን ነው የሚያጭዱ እናንተ የዘራችሁትን ታጭቶታላችሁ። ምንድነው? ይሄን አይል ይሄን ኖር እንደዚህ ኖራችሁ ለኢትዮጵያ ሴት እንደዚህ ዘና ብላ እየኖረች ነው። በቃ እኛ ኢትዮጵያ ሴት ኢትዮጵያኖች ሴቶች ትዳር የታወቀ ነው። እንደ ሌሎች ሀገር ልትሆኑ ጻድቅ ጃዚጎ እንደ ውጪ ሀገር ልትሆኑ አትሞክሩ። በቃ እንደ ባህላችን ኑሩ። ለማንኛውም ሰላማችሁ ዛ ደህና ቆዩልኝ።